በስም አብ በወልድ በመንፈስ ቅዱስ አሐዱ አምላክ አመአስሩ ወተስዑ ለመስከረም በዛቲ ዕለት ኮነ ተስካረ ጻዕቱ እም አዘቅት ለቅዱስ ጎርጎርዮስ ሊቀጳጳሳት ዘአርማንያ ዘኮነ ሰማዕተ ዘእንበለ ክየወ ደም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 19 በዚህ ቀን ያለ ደም ማፍሰስ ሰማዕት የሆነ የአርማንያ ሊቀጳጳሳት ቅዱስ ጎርጎርዮስ ከአዘቅት ይወጣበት መታሰቢያው ነው። ይህም በንጉስ ድርጣድስ ዘመን በአርማንያ ሀገር ራሱን ባሪያ አድርጎ ይኖር ነበረ። ይህም ንጉስ ከሀዲ ነበርና ዕጣን እንዲያሳርግ ወደ ጣዖት ቤቱ ሲገባ ቅዱስ ጎርጎርዮስን ጠርቶ ለአማልክት ዕጣን እንዲያሳርግ አዘዘው። ቅዱሱ ግን የንጉሱን ትዕዛዝ አልሰማም። ስለዚህም እጅግ ጽኑ የሆነ ስቃይን አሰቃየው፣ በእሳትም አቃጠለው። ከዚያ በኋላም ጥልቅ ከሆነ ጉድጓድ ውስጥ ጣለው። በዚያም አስራ አምስት ዓመት ኖረ። በንጉሷ አዳራሽ አቅራቢያም አንዲት አሮጊት ነበረች። እርሷም እንጀራ እየጋገረች ቅዱስ ጎርጎርዮስ በውስጡ ወዳለበት ጉድጓድ ሁል ጊዜ ጣይለት የሚላትን ራእይ አየች። ይህችም አሮጊት እንዲህ እያደረገች እንጀራንም እየጣለችለት እስከ 15 ዓመት ፍጻሜ ኖረች። በዚያም ወራት ይህ ንጉስ ድርጣስ ደናግሎችን ቅዱስ ታርሴማን ገድሎ ስጋቸው በተራራ ላይ ጣለ። ሰይጣንም በንጉስ ድርጣድስ ላይ ተጫነ። እግዚአብሔርም የተፈጥሮ የተፈጥሮ መልኩን ለውጦ እግዚአብሔርም የተፈጥሮ መልኩን ለውጦ እንደ እሪያ አደረገው። እንዲሁም ከቤተ መንግስት ሰዎች ብዙዎቹን ሰይጣን ተጫነባቸው። በቤተ መንግስት ውስጥም ታላቅ ሀዘንና ጭንቀት ሆነ። የንጉሱ እህት ግን በራእይ ሌሊት ጎርጎሪዎስን ከጉድጓድ ውስጥ ካላወጣችሁት አለዚያ አትድኑም እንደሚላት ሰውን አየች። ለወገኖቿም ነገረቻቸውና እነርሱም ሂደው ቅዱስ ጎርጎርዮስን ከጉድጓድ አወጡት። በዚያን ጊዜ ቅዱሳት ቅዱሳት ደናግልን ሥጋቸውን ገንዞ በመልካም ቦታ አኑሯቸው። ከዚያም በኋላ ንጉሱንና ቤተሰቦቹን ሁሉ ፈወሳቸው። ዜናውም ሁሉ በእረፍቱ ታኅሳስ 15 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለጎርጎርዮስ ለእግዚአብሔር ሰማዕቱ ወሊቀ ጳጳሳት ዘበሲመቱ ግንዘተ ደናግል ያሰኒ እለተቀት ለአቅድመ ዕረፍቱ ኮነዮም እሙስተ አዘቅት ትፃዓቱ ከመበሌሊት ሃለመት ለንጉስ እህቱ። በዚች ቀን ደግሞ የከበረ ቅዱስ መስቀል የበዓሉ መታሰቢያ ነው። በተገኘ ጊዜ ሦስት ቀኖች ያህል በፍጹም ደስታ በዓልን አድርገውለት ነበር እና እኛም እንዲሁ በታላቅ ደስታ የበዓሉን መታሰቢያ ልናደርግ ይገባናል። ከጠላታችን ሰይጣን እጅ ድህነታችን በእርሱ ተደርጓልና በመስቀሉ ላዳነን ለእግዚአብሔር ኢየሱስ ክርስቶስ ምስጋና ይሁን። ሁላችንንም የሐዋርያት የሆነች የከበረች የአንዲት ቤተ ክርስቲያን ልጆች ስለኛ የተቀበለውን መከራውን የምናምንና የምናስበውን በባለሟልነት በፍቅሩ ወደ እርሱ ያቅርበን ለዘላለሙ አሜን። ሰላም ለእፀ ሕይወት ለወልደ ማርያም ምስካቡ ወለከለሜዳ ግልባቡ ለሰፍነግ አዲ ወለብሄ አሃሞት ምስራቡ ተከስተ በምኩራቦሙ ለቆስጠንጢኖስ በምግቡ ብርሃን ሎቱ ወክብረ ለሕዝቡ። በዚች ቀን በሊቀ ጳጳሳት አባ ብንያሚን ዘመን የሆነ የከበረ ገዳማዊ ቂርቆስ የእረፍቱ መታሰቢያ ነው። ይህም ቅዱስ ከካሃዲው ንጉስ ከምርቅያን በሸሸ ጊዜ በከፍተኛ ተራራ ላይ በብቸኝነት ተቀመጠ። በውስጡም አራዊት ይኖሩበታል። ምግቡንም ከእግዚአብሔር ለመነ። አጋዘንም በየሶስት ቀን ወደ እርሱ እንድትመጣ ወተቷን እንዲጠጣ ዘዘለት። በእንዲህ ያለ ስራም አስር ዓመታት ኖረ። የተረገመ ሰይጣን ግን በተጋድሎ በቀናበት ጊዜ በየአይነቱ በሆነ ፈተና ሊፈትነው ጀመረ። ያስፈራውም ዘንድ በጥቁር ባሪያ አምሳል የሚመጣበት ጊዜም አለ። ደግሞም በብዙ ሰራዊትና እና በፈረሰኞች አምሳል ሆነው ይዘውት ይዘው ያስሩታል። በጅራፍም ገርፈው በእግሮቹ ይጎቱታል። ሰይጣናትም እንደሆኑ ባወቀ ጊዜ በመስቀል ምልክት በላያቸው ሲያማትብ ያን ጊዜ ሸሹ። በአንዲት ዕለትም በሌሊት ሊሰግድ በታለቅ ከይሴ አምሳል በአንገቱ ላይ ተንጠለጠለና በፊቱ ውስጥ ሊተነፍስበት ፈለገ። ያን ጊዜም እርዳታን ለመነ። መላኩን ልኮ አዳ ነው የእረፍቱ ጊዜም ሲቀርብ ወደ ሊቀጳጳሳት አባ ብንያሚን ሂዶ ስራውን ሁሉ ነገረው። ከዚያ በኋላ ወደ በዓቱ ተመለሰ። ሊቀጳጳሳቱም መግነዣውን እንዲያዘጋጅ ሶስት ኤጲስቆጶሳት ወደ እርሱ ላከ። ወደ በዓቱ በሄዱ ጊዜ ታሞ አገኙት። ነፍሱም ከስጋው በምትወጣበት ጊዜ ለመናገር የማይችል ታላቅ ክብርን ተመለከቱ። በበዓቱ ውስጥም ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የኢትዮጵያ ንጉሥ የናኦድ ልጅ የከበረች የተባረከች ሮማነ ወርቅ የረፍቷ መታሰቢያ ነው። እርሷም መጾምና መጸለይን የምትወድ ድሆችና ችግረኞችን የምትጎበኝ ነበረች። እግዚአብሔርን በጸሎታ ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም ሀያ በዚች ቀን በሊቃነ ጳጳሳት ሀያ ስምንተኛ የሆነ የእስክንድሪያ ሊቀ ጳጳስ አባ አትናትዮስ አረፈ ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን መስከረም 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ጎርጎርዮስ ዘአርማንያ ቅዱስ ቂርቆስ ገዳማዊ ቅዱስ ሮማነ ወርቅ ቅዱስ ዕፀ መስቀል ወርሃዊ በዓላት ቅዱስ ገብርኤል ሊቀ መላእክት ቅዱስ ኤስድሮስ ሰማይት አቡነ አቢይ እግዚ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃን ዓለም። ጻድቃን ጮሁ እግዚአብሔርም ሰማቸው ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል። መዝሙረ ዳዊት መዝሙር 33 ቁጥር 17። የሰማነውን በልቦናችን ያሳድርብን ከቅዱሳን አባቶቻችን፣ እናቶቻችን በረከት ረድኤት ያሳትፈን። በዓሉን በአለፍ ሳዋ ሴት ያድርግልን። ከቅዱሳን ሰማዕታት በረከት ረድኤት ይክፈለን። በጸሎታችሁ አስቦን አትርሱን። ያሉትን በያሉበት ያስብልን። እኛም በሰማነው የምንጠቀም ያድርገን። ይቅርታውን ቸርነቱን ያርቅብን። ለዓለም ሁሉ ሰላምን፣ ፍቅርን፣ አንድነትን ይስጠን። ዘመነ ምሕረት ዘመነ ሰላም ያርግልን። ለብርሃነ ልደቱ በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ